አሁን ያሉት ጳጳሳት ጥሮች ናቸው። አሁን ያሉት ጳጳሳት ጥሮች ናቸው። አልተማሩም እንዳንል ዲግሪ እንሰማለን። አልተማሩም እንዳንል ዲግሪ እንሰማለን። የእኛ አባቶ ድግር ጠርበው መላውን አገሪቱን ወታደሩን፣ መንግስቱን፣ ቤተ መንግስቱን። ጸጋን የተሞላሽ ሆይ ደስ ይበልሽ፣ ጸጋን የተሞላሽ ደስ ይበልሽ፣ እግዚአብሔር ከአንቺ ጋር ነውና ነይነ የምዬ ማርያምን አይነይ ቤዛቤት ዓለምን ሰላም ለእናንተ ይሁን። ሰላም ለእናንተ ይሁን። ውድ ክርስቲያኖች ኦርቶዶክሳውያንና ኢትዮጵያውያን እና ኢትዮጵያውያን እንደምን አላችሁ? እንደምን ሰንብታችኋል? እግዚአብሔር የተመሰገነ ይሁን። ክርስቶስ ተንሥአ እሙታን አሰሮ ለሰይጣን። ሰላም ሆነ። ሰይ ጎበዞች አብራችሁ ያላችሁ ሰዎች ጥሩ ነው። ይችን ነገር ተለማመዱ እሺ። ይችን በዓለ ሐምሳ በእንደዚህ ያለ ሰላማዊ የሆነ ሰላምታ ነው ሰላም የምንባባለው እና ይሄንንም ሰላምታ የሰጠን የዚህ ጊዜ ላይ ደርሰን ክርስቶስ ተንሥአ ሙታን ክርስቶስ ከሙታን መካከል ተነስቷል ተባብለን እንድንነጋገር ሰዓትን፣ ጊዜን በቃ አመቻችቶ እግዚአብሔር አይን ላይ እንድንገናኝ ያደረገ እግዚአብሔር የተመሰገነ ይሁን። እኔ ዲያቆን አቤሜሌክ ነኝ። ያያችኋቸውንና ወቅታዊ የሆኑ አስተማሪ መካሪና ገሳጭ የሆኑ መርሃ ግብሮችን ወደ እናንተ አቀርብላችኋለሁ። እናንተ ደግሞ እስከ ዳግማ ትንሣኤ እንግዲህ ቤት ውስጥ አንዳንድ ነገሮቻችሁን እያደረጋችሁ ስራ መሄዳችሁ፣ ሰዎች እንደው በላፕቶፕም በምንም ከፈት በስልክም ሊሆን በየተወሰነ ከፈት እያደረጋችሁ እያያችሁን እንማማርበታለን ማለት ነው። በቀጥታ ወደ መርሃ ግብራችን አሁን ባለንበት በዚህ ወቅት ይህ ሚያዚያ ማለት ነው። ትንሣኤ ከተከናወነ በኋላ እጅግ በጣም ብዙ ሰዎች ትዳር ይመሰርታሉ። አበገብረ ኪዳን በዚህ ዙሪያ ላይ ያወሯት ቆንጆ የሆነች መልዕክታለች። እንደው ለምታገቡ ልታገቡ ላሰባችሁም ታገባችሁም ስለምትሆን አድምጡ ክርስቲያኖች። ሲቀሩ ቀለበት ያደርጋል። ቀለባታ ቀለበቱ ፍርቅ የሌለው ነው ጉጠትም ወይም ደግሞ ፈርጥ ነው የሚባለው። ፈርጥ የሌለው ወይም ደግሞ ፍርቅ የለውም። ፍርቅ የሌለው ቀለበት ብዙ ጫፉን የት ላይ የምታገኘው ጫፍ የለው። ዝም ብሎ መዞ እና ይህ ዘላለማዊ ሕይወት ነው ለዘላለም በመንግስተ ሰማያት አብረን እንኖራለን የሚል ፍቺ ይዘው እስከ ወዲያኛው ዓለም ይህ ዓለምም አልፎ በሚመጣውም አልፎ የምንጸድቅበት ትዳር ነው ለማለት ያችን ቀለበት ክብ ቀለበት የሚያደርጓት እና መፍታት ሌላ ሰው መጨመር የማይቻልበት ምክንያት ዘላለማዊ ህይወት ነው። ፍርቅም የለችው እና ፍርቅ ስለሚ መፋታትም አይቻልም። ለምን? ዘላለማዊ ጥምረት ስለሆነ ዘላለማዊ ውህደት ስለሆነ እና ይሄ ምንድን ነው ዘላለማዊ ህይወት ውክልና ምትሆን ቀለበት የሚያደርጉት ለምንድን ነው? ክርስቶስ ትንሳኤን ስለመሰከረ ነው። ክርስቶስ ትንሳኤን ስለመሰረተልን እና ጋብቻው ትንሳኤ ነው። ስጋዊ ፈቃድን ለመፈፀም በኑሮ ለመረዳዳት ወይም ደግሞ ገንዘብ ለማጠራቀም ወይም ኑሮ ስለቸገረው አይደለም ሰው የሚያገባው። ሰው ግን ይህን ይረዳል አይረዳም ይላሉ። ነገር ሆኖ መሰረታዊ ነገር ግን ትዳር እራሱ የድህነት ሰንሰለት ነው እና ያን ያደረግን መድኃኒዓለም ልክ በለጣሪ እናደረገ ከጎኑ ደም ፈሰሰ ከጎኑ በፈሰሰው ደም ቤተክርስቲያን የመሰረታት የአዳም ሚስት ከየት ነው የተገኘችው? ከጎኑ ክርስቶስ ደግሞ ምንድን ነው ዳግማዊ አዳም የአዳም ሚስት ከጎኑ የተገኘችበት ምክንያት የክርስቶስ ሙሽራ ደግሞ ከጎኑ በፈሰሰ ደም ስለተገኘችው ስለዚህ ያቺ ሙሽራ ቤተክርስቲያን የሰውም የሚስቱ አምሳል ስለሆነች ያንን መሰርቶ በትንሳኤም ደግሞ ይህንን አክብሮልናል ስለዚ ያለ ትንሣኤ የሚፈጸም ነገር የለም ቤተክርስቲያን ለምሳሌ ስንጠመቅ ክርስትና ስንነሳ ራሱ ትንሳኤ ወተቀበረ በጥምቀት ይህን ቅዱስ ጳውሎስ ሮሜ ስትስታችን ነገር በጥምቀት ከእሱ ጋር ተቀብረናል፣ አብረነው ከተቀበርን ደግሞ አብረነው ይነሳለን ይላል። ቄሱን ሲያጠምቅ ወራጅ ውሃ ቢኖር ወራጅ ውሃ የሚፈቀደው ከሌለ ደግሞ ማጥምቂያ የውሃ ጉድጓድ ወይም ደግሞ ገንዳ ገንዳ ቤተክርስቲያን ትሰራ ትችላለች። ካሉ ደግሞ ልጁን ሊያሰጥም የሚችል ገንዳ ሊሆን ይችላል፣ ገበታም ሊሆን ይችላል። እዚያው ቄሱ ሶስት ጊዜ ብቅ ጥልቅ ብቅ ጥልቅ ያደርገዋል። እዛ ነው ያን የሚያደርግበት ምክንያት ምንድን ነው? ወደ ታች ሲያሰጥመው ነው መቀበሉን ጌታ፣ ሲያወጣው ደግሞ መነሳቱን የሚያመለክት ነው እና ስንጠመቅ ክርስትና ስንነሳ ራሱ ትንሣኤያችንን እየመሰከርን ነው። ጾም ራሱ የምናበዛው ለምን ይመስልሻል? አሁን ከኛ ከኛ ቤተክርስቲያን ከሁለት መቶ ስልሳ ቀናት ላይ ጾም ነው። ኦርቶዶክስ ቤተክርስቲያን ለምድ የማይበላበት ህይወት ነው። ሰማይ ውስጥ ነው፣ እና ለዚያኛው አለም ነው የምንኖረው። ሰው ሊነግድ ሄዶ ያ እንደ መነግጃ ቦታ ነው። እሳየን አባት ደስ ሲል አይደለም በጣም ደስ ይላል። አብረን እንድንኖር ዘላለም ከአንቺ ጋር የምታገቢ የማገባሽ ሚስቴ ጋር እንደዚህ ቀለበት ያለ ክብ ሲሆን ይህን አለም ብቻ አይደለም በዚያኛውም አለም አብረን እንድንሆን ነው። እና እግዚአብሔር የተመሰገነ ይሆን። አባ ገብረ ኪዳንን ቃለ ሕይወት ያሰማልን። ፈርጥ የሌለው የሚሆነው ምክንያት ሁሉ አላት ቤተክርስቲያን ማለት ነው። እንደው ዝም ብላ አይደለም የምታ ፈርጥ ያለው አይሆንም። አይገርምም? ይሄ ፈርጥ ያለው ቀለበት ይዛችሁ መታችሁ ስታደርጉ ትክክል እንዳለው እንነገሩን ማለት ነው። እግዚአብሔር ይመስገን። እንግዲህ ጠርቀምቀም ያሉት ትንሽ በዛ ያሉት እንደ ዋና ጉዳይ መታየት ያለባቸው የብፁ አቡነ ገብርኤል ንግግር ነው። እንግዲህ ከዚህ በፊትም አንድ ቪዲዮ ሰርቼላችሁ ተመልክታችሁታል። ዛሬም ውሳኔ የተወሰኑባቸው ነገሮች ስላሉ በእነሱ ላይ አተኩረን ይዘን ብንመጣት ጥሩ ነው። ግን ንግግሮቻቸውን እንስማስኪል ፍጡር ቤዛ መሆን አይችልም ሙሴ ቤዛ ተብሏል። ለእስራኤላውያን ሙሴ ቤዛ ነው ተብሏል። ይሄ ማለት ግን ስጋውን ቆርሶ ደምናፍሶ ከዚህ ወላጡታል ማለት አይደለም። ለጊዜው ስለታደገ ቤዛ ተብሏል። ቤዛ ተቀዳሚ ተከታይ የሌለው አንድ የእግዚአብሔር ልጅ ብቻ ነው። ሌሎችም ቤዛ የተባሉ አሉ። ሀጠ የጻድቅ ቤዛ ነው ይላል መጽሐፍ። ምሳሌ ነው። ይሄ ማለት ግን ሀጠ ሰው ጻድቁን ሞቶ ያድነዋል ማለት አይደለም። ሚካኤል ቤዛ መሆን አይችልም። ገብርኤል ቤዛ አልሆነም። አብርሃም ቤዛ አልሆነም። የትኛውን ፍጡር ቤዛ አልሆነም። ኦሪት ዘጻአት ምዕራፍ 30 ቁጥር 12ና 16 ላይ እንዲህ ይላል፦ አንተ የእስራኤል ልጆች ቁጥር ተቀብደህ በቆጠርካቸው ጊዜ መቅሰፍት እንዳይሆንባቸው በቆጠርካቸው ጊዜ ከእነርሱ ሰው ሁሉ እንደ ቁጥራቸው መጠን የነፍሱን ቤዛ ለእግዚአብሔር ስጥ። የማስተስረያውንም ገንዘብ ለነፍሳችሁ ቤዛ እንዲሆን ለእስራኤል ልጆች መታሰቢያ ይሁን። እመቤታችን ቤዛ አይደላችን። ቤዛ ልጇ ነው። አትደንግጡ ምሳሌ 21 18 ላይ ሀጥ የጻድቅ ቤዛ ነው ሀጥ የጻድቅ ምንድነው አለ ቤዛ ነው ይህ ማለት ሀጥ ስጋውን ቆርሶ ደሙን አፍሶ ከሲኦል ያድነዋል ማለት ነው አይደለም እንደዚህ ያለ ትረዳ ጤነኛ ሰው አይኖርም ግራክ ባባል ኮንቴክስት አውት አንድ ቃል ለብዙ ነገር ጥቅም ላይ ሊሆን ይችላል ሀጥ የጻድቅ ቤዛ ነው ካለ በኋላ ቀጥሎ ዘው በደለኛም የቅን ሰው ቤዛ ነው በደለኛም የቅን ሰው ቤዛ ነው ይላል ቤዛ ልጇ ነው ነይ ነይ ቤዛ ነሻሉ ለዓለም ተብሎ አይሰበክም። ትንቢተ ኢሳይያስ ምዕራፍ 43 ቁጥር 3 ላይ እግዚአብሔር እንዲህ ይላል፣ እኔ የእስራኤል ቅዱስ አምላክ እግዚአብሔር መድኃኒት ነኝ፣ ግብፅን ለአንተ ቤዛ አድርጌ ሰጥቻለሁ ይል ግብፅን ለእስራኤል ምን አድርጌ ሰጥቻለሁ አለ? ቤዛ አድርጌ ሰጥቻለሁ። ታዲያ ግብፅ ለእስራኤል ቤዛ ነው ማለት ልክ በኢየሱስ ክርስቶስ እንደሆነው ከሞት ያድናል ገነትን ይከፍታሉ ግብፅ ማለት ነው አይደለም ለራሳቸውም እንደዛ አልሆኑም። ቤዛ ተቀዳሚ ተከታይ የሌለው አንድ የእግዚአብሔር ልጅ ብቻ ነው። ይህ ቃል ለዚህ ብቻ ነው። እያረገ እየወረደ አይነት ከከፍ ዝቅ የለውም አይባልም። መጽሐፍ ቅዱስ እንደዛ ነው የሚያሳየው። የሐዋርያት ሥራ 7 35 ላይ ሙሴን ለእስራኤል እግዚአብሔር ሹምና ቤዛ አድርጎ ላከው ይላል። ሙሴን ለእስራኤል ሹምና ቤዛ አድርጎ ላከው ማንን ማንን ነው የላከው ሙሴን እግዚአብሔር ላኪው እግዚአብሔር ነው ተላኪው ሙሴ ነው ወደ ማን ነው የላከው ወደ ወገኖቹ ወደ እስራኤል ምን አድርጎ ላከው አለ ሹምና ቤዛ ቅዱስ እስጢፋኖስ ነው ያንን ብሉይን ታሪክ ተርኮ ሲነግራቸው ሹምና ቤዛ አድርጎ ላከው ታዲያ ሙሴ ለወገኖቹ ቤዛ ከነበረ ሌላ ቤዛ አያስፈልግም ማለት ነው ሙሴ የክርስቶስን ቤዛነት ይሻማል ማለት ነው እረ በጭራሽ እንዲህ ያላረዳ አይደለም እነዚህ ሰዎች የሚሉት ለመጽሐፍ ቅዱስ ባዕድ ነው። እግዚአብሔር ይመስገን ቁጥርን ቆጥረን መጨረሻው ጋር እንድንደርስ ያደረጉን አባቶቻችን ናቸው። አንድ ሁለት ብለን ሶስትና አራትን የነገሩን እነሱ ናቸው። ምን ማለት ፈልጌ መሰላችሁ? አባቶቻችን አያጠፉ ማለት አይደለም። ያጠፋሉ፣ በደንብ ያጠፋሉ። ይኸው እንደምናየው አድርገው ያጠፋሉ። በዚህ አጋጣሚ መምህር የአረጋ ለአበጋዝን ዘን ቃለ ሕይወት ያሰማልን። እግዚአብሔር ቆንጆ አድርጎ ስለ ቤዛ ለብዙ ነገሮች ስለተነገረ ከመጽሐፍ ቅዱስ ጥቅስ እያወጣ ምዕራፍና ቁጥሩን እየነገረን ነግሮናል። እና እንደዚህ አይነት ሰዎች ባይኖሩ፣ ባያስቆጥሩን ወደፊት ባያስኬዱን ኖሮ ምን ይውጠን ነበር የሚል ነገር እንዳለው ለመግለጽ ያህል ነው ማለት ነው። እና እግዚአብሔር የተመሰገነ ይሁን። መምህር አበጋዝ በዚሁ ጋ ግን እስኪ አንድ ሌላ ልጨምርላችሁና ከዛ በኋላ እንሄዳለን። ድንግል ማርያም ቤዛዊት ዓለም ስንል ድንግል ማርያም ስጋዋን ቆርሳ ደመናፍሳ ቀራንዮ ተሰቅላ አዳነችን የሚል አንድ ቀን የኦርቶዶክስ አስተማሪ አስተምሮ አያውቅም። ይሄ አልተጻፈም። ቤዛዊት ዓለም ግን ድንግል ማርያም ትባላለች። አትባልም? በደንብ ነው እንጂ የምትባለው። የኔ ጌታ በደንብ ነው እንጂ የምትባለው። ወላዲተ አምላክ ተብላ እመቤታችን የምትጠራ፣ ቤዛዊት ዓለም ተብላ እንዴት እንደምትጠራ እንመለከታለን። መጀመሪያ ግን ፍጡራን ቤዛ መባል ይችላሉ አይችሉም? ይችላሉ? እንዴት ቤዛ ምንድን ነው አይደለም? ፍጡራን ቤዛ ተብሎ፣ ዕቃ ቤዛ ተብሎ ይጠራል። በነገራችን ላይ ቅድም ያልኳችሁ፣ ለምሳሌ ጫማ ቤዛ ተብሎ ይጠራል። ጫማ ለማን ነው ቤዛ የሚሆነው? ለእግር ነው ቤዛ የሚሆነው። ፍጡራን አብርሃም ቤዛ መባል ይችላሉ? ይችላል። ይስሐቅ ይችላል። ያዕቆብ ይችላል። ዮሴፍ ይችላል። ሁሉም ይችላሉ። ቅዱሳን ቤዛ ይሆናሉ። በምን መንገድ ነው ቤዛ የሚሆኑት ቀራን ነው የተሰቀለው ብለን አናቅም አታታሉ ህዝቡንም አታወናብዱት ብሎ የሚያውቅ የለም። ግን በምን መንገድ ነው የሚለውን ደግሞ ማወቅና መረዳት እጅግ ትልቅ ነገር ነው ዮሴፍ ቤዛ አድርጎ ላከኝ ይላቸዋል ወንድሞቹ ለናንተ ቤዛ አድርጎ አስቀድሞ ላከኝ ነው የሚለው መምህር ዶክተር ዘበነ ለማ ያው የቤተክርስቲያናችን ቁልፍ አይን ሰው ነው በደንብ የተማረ ብዙ ነገሮችን በደንብ የሚያውቅ ሰው ነው። አሁን ቤዛዊተ ዓለም ትባላለች አትባልም በሚለው ርዕስ ላይ ቆንጆ አድርገው በስርዓት አይደለም እመቤታችን ትቅርና እዛ ላይ ያለችው ጫማ እንኳን እኛ የምናደርገው ተራ ነገሮች እንኳን ቤዛ ተብሎ ሊጠሩ እንደሚችሉ በደንብ አድርገው ነግረውናል ማለት ነው። ስለዚህ እነዚህ ቪዲዮዎች ወደ እናንተ ሲመጡ ኮንቴክስታቸው ምን እንዲሆን ፈልጌ መሰላችሁ? ቤዛዊተ ዓለም የሚባለው እኮ እንዴት ይባላል እኛም እኮ ዝም ብለን ነው ብላችሁ ለተረበሻችሁ ሰዎች፣ ይህ ነገር ይባላል ላይባልም ብላችሁ ጥርጥር ላይ ላላችሁ ሰዎች እና ደግሞ መልሱንም ማወቅም አለማወቅም የምትፈልጉ ሰዎች አላችሁ፣ ዝም ብላችሁ የምትኖሩ ለእናንተም ጭምር ግን ቢያንስ ይቺ እውቀት ይሆናችሁ። እመቤታችን ወላዲት አምላክ ቤዛዊተ ኩሉ ዓለም ተብላ ልትጠራ ትችላለች፣ አንድ ይገባታልም በደንብ አልተባሩም እንዳንልህ ዲግሪ እንሰማለን። የእኛ አባቶች ድግር ጠርበው መላውን አገሪቱን፣ ወታደሩን፣ መንግስቱን፣ ቤተመንግስቱን፣ ሰራዊቱን፣ አለቃውን፣ ካህኑን፣ ቤተመልክናውን፣ ስንዴውን፣ አጃውን ነኩና አደል ነካኩን እኮ አደል በቃ፣ በእመቤታችን ሲመጡብን እኮ አንችልም። በእውነት እኔ ያገኘኋቸው ቪዲዮዎች የተላኩልኝ ብታየ እንዳለ በቃ በዚህ በቤዛ የተኩሎ አለም ላይ እያንዳንዷ ያለች ናት። የሌላ መምህር ልጨምርላችሁና ወደ መጨረሻው ወደ ውሳኔው ልሂድላችሁ። ቆንጆ ዜና ነው። ቤዛ ማለት ትርጉሙ ምትክ ማለት ነው። ተውላጥ ማለት ነው። ወይም ተለዋጭ ማለት ነው። ወይም ተቀያሪ ማለት ነው። ወይ ደግሞ ፋንታ ማለት ነው። ቤዛ ማለት ትርጉሙ ይሄ ነው። ይሄ ቤዛ የሚለው አተረጓጎም በጣም ብዙ አለው። በእኛ ቤተ ክርስቲያን ለምሳሌ እመቤታችን ቅድስት ድንግል ማርያምን ቤዛ ብለን እንጠራታለን። በአንዳንድ ዝማሪዎቻችን ቤዛው ይተኩሉ ዓለም ቤዛው ይተአለም እያልን እንጠራታለን። የዓለም ሁሉ ቤዛ የዓለም ቤዛ እየሆን እያልን እንጠራታለን። ግን ይህ አጠራር የእመቤታችን የቅዱስ ድንግል ማርያም ቤዛነት ከክርስቶስ ቤዛነት ጋር እኩል ይሆናል የሚል ትምህርት አይደለም። ነገር ግን ቤዛ የሚለው አጠራሩ አንፃራዊ ነው። ያ ማለት ይሄ ቤዛ የሚለው ቃል ከትንሽ ይጀምርና እያደገ እያደገ እያደገ ሄዶ ፍጻሜው ግን ክርስቶስ ይሆናል። ያ ማለት የክርስቶስን ቤዛነት በዓለም ላይ በየትም ቢሆን የሚወዳደር ምንም የለም። የመላይክትም ተራዳይነት የመላይክትም ምልጃ፣ የቅዱሳን ተራዳይነት የቅዱሳን ምልጃ፣ የመቤታችን እናትነት የመቤታችን አማላጅነት፣ እነዚህ ሁሉ የክርስቶስን ቤዛነት የሚተኩ አይደሉም። ይህን ነው በደንብ ማወቅ ያለባቸው። አሁን መቤታችን ለምሳሌ ቤዛ ተብላ ስትጠራ እንደ መጠኗ እንደ አምላክ እናትነቷ አምላክን እንደ ወለደች ሴት ልክ እንደዛ በዛ ልክ ቤዛ ተብላ ትጠራለች፣ ቤዛዊት ተብላ ትጠራለች እንጂ እንደ ክርስቶስ ማለት አይደለም። እየሰማችሁ ይህ ነው። ለመምህራችን ቃለ ህይወት ያሰማልን እኝም ቆንጆ አድርገው ፍትፍት አድርገው ነው የነገሩ ልዋጭ ምትክ ፋንታ ነው ብለው ጭራሽ በደንብ ትርጉሙን የኪዳነ ወልድ ክፍሌ ይመስለኛል ከመዝገበ ቃላት ላይ ያንን ጭምር ነው ጭራሽ ደግሞ ደግሞ በደንብ አድርገው የነገሩ አሁን እንዳልኳችሁ ቅድምም እነዚህ ቪዲዮዎች እናንተን በደንብ ያበረቷችኋል ብዬ ስላሰብኩኝ ነው ትክክለኛውን መልስ ይሰጧችኋል ብዬ ስላሰብኩ ነው ወደ እናንተ ያመጣሁት እስኪ ወደ ውሳኔው ሂድ እኔ ደስ ብሎኛል መምህር ሄኖክ ኃይሌም በገጹ ላይ ቆንጆ አድርጎ ጽፎ አስቀምጧል። እንግዲህ የተሰማውን ትክክል አይደለም ብሎ ያመነውን ነገር ጽፎ አስቀምጧል። እንግዲህ ያው ገብታችሁ ማየት ትችላላችሁ የእሱንም ግን ይሄ ሆኗል። ቋሚ ቅዱስ ሲኖዶስ በዛሬ ዕለት መግለጫ አውጥቷል፣ በአቡነ ገብርኤል ላይ ማለት ነው። ከዚህ እንደሚከተለው አነብላችኋለሁ። ቋሚ ቅዱስ ሲኖዶስ ማለዳ ባደረገው መደበኛ ስብሰባ ብፁዕ አቡነ ገብርኤል ባሳለፍ ነው ዓርብ በስቅለት ዕለት በፍኖተ ጽድቅ ቴሌቪዥን በቅድስት ድንግል ማርያም ዙሪያ ያስተላለፉትን ትምህርት በመመልከት ውይይት አድርጓል። በብፁነታቸው የተላለፈውን ትምህርት ዝርዝር ሁኔታ በመመርመር ውሳኔ ለማስተላለፍ ይቻል ዘንድ ሁሉም የቋሚ ሲኖዶስ አባላት በምልአት በተገኙበት ለአርብ ሚያዝያ 17 2017 ዓ.ም ቀጠሮ ተይዟል፣ የሚል ወጥቷል። የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ህዝብ ግንኙነት መምሪያ ነው ያወጣው። እግዚአብሔር ይመስገን፣ እዚህ ድረስ ራሱ ደረጃ መድረሱ እንግዲህ። አርብ ዕለት ቅዱስ ሲኖዶስ የሚወስነውን ውሳኔ እንጠብቃለን ማለት ነው። ቆፍጠን ያለ ጠንከር ያለ ውሳኔ እንደሚያስተላለፍ ቅዱስ ሲኖዶስ ተስፋ እናደርጋለን። እግዚአብሔር ይጨመርበት። የአርብ ሰው ይበለል። እንደው የምር ማለት ነው። እስኪ አሁን ወንበርተኞች ካልሆናችሁ በስተቀር ማለት ነው። ወንበር ላይ ያላችሁ ሰዎች በእውነት የምርም ወንበራችሁን የማትወዱ ከሆነ በዚህ ውሳኔ አስደስቱ ህዝቡን እስኪ እንደው እርስ እርስ አርጉት እስኪ አሁን እኔ ፍርድ ላጣምም ወይ እንትን ልነግራችሁ አይደለም። በእርግጥ እንደዚህ የምለው ወይ ደግሞ እንዲህ ብታረጉ እንዲህ ቢሆን ጥሩ ነው ብዬ አይደለም። መቼም እኚህ ብፁ አቡነ ገብርኤል እንዴት እንደመጡ ሁላችን እናውቃለን። በእርግጠኝነት በጣም በመቶ ፐርሰንት ሆ ልነግራቸው የምችለው የፖለቲካ ጳጳስ ናቸው እንጂ መንፈስ ቅዱስ መርጧቸው ህዝብ ወዷቸው የመረጣቸው አባት እንዳልሆኑ ሁላችንም እናውቃለን። ምክንያቱም በጨረቃ ጳጳሳት ጋር ተሹሞ የነበሩ ሰው ናቸው ሹመት ፈላጊ ናቸው የዛን ያህል ሲኖዶሱን ረግጠው ከስርዓትና ከህግ ውጭ ሆነው የነበሩ ሰው ናቸው በዚያም ላይ ደግሞ እንዲሁ እንደዚህ ያለ እርኩሰትን ወይ ደግሞ አሪዮሳዊ የሆነ ክህደትን የሚናገሩ አባት ናቸው ያው ሲናገረው ከጆሯቸው ስለሰማን ነው መዝለፍ አይደለም ይሄ ያሉትን ነው መልሰን ወደ እናንተ ያስተጋባ ነው ግን እንደ ወንበር ላይ ያላችሁ እና አቡነ እና አቡኑ እንደው ይችን ይችን የአርብ ዕለትን ስብሰባችሁን ተጠቅማችሁ ወዳችሁ ሳይሆን እጃችሁ ተጠምዝዞ ስለሆነ እዚህ ደረጃ ላይ የደረሳችሁት። አንድ ጳጳስ ሊሻር የሚችለው ወይ ክህነቱ ሊያዝ የሚችለው በኑፋቄ ስለሆነ ከዚህ በላይ ኑፋቄ የለም። ምን እንደምታደርጉ እናንተ ታውቃላችሁ። ይህንን አድርጉ ለማለት አልወድም። ናይነ እምዬ ማርያም ናይነ ቤዛዊተ ዓለም ላሰማችሁ እስኪ በእናታችሁ

እግዚአብሔር ይመስገን። ደስ ይላል። ስሙን እራስቸዋለሁ ይህ ልጅ በጣም ይቅርታ ዲያቆን ነው አገልጋይ ነው እና እንዲሁም ደግሞ እግዚአብሔር በዚህ በረከት ባርኮት በአውደ ምሕረት ላይ ደግሞ በመላእክት ዜማ በቅዱስ ያሬድ ዜማ አጥንትን ነፍስን የሚያረሰረስ ዝማሬ እየሰጠን ነው። አዲስ ታዳጊ ነው። በእውነት በጣም ነው ደስ የሚለው እና ብትችሉ የእሱን ፔጆች ገብታችሁ ሁሉንም ፎሎ እያደረጋችሁት፣ ሰብስክራይብ የሚደረግ ከሆነ ሰብስክራይብ እያደረጋችሁት፣ እያያችሁለት መዝሙሮቹን ብታበረታቱት መልካም ነው። ቆንጆ አቋም ላይ ያለ ልጅ ስለሆነ ማለት ነው። እናንተዬ ቆይማ። የጳጳሱን ዝማሬ ደግሞ ስሙልኝማ። ይህን መልካም ስንግድ እንዳይበክለው እንዳይበክለው ጣብቀን እንርዳለን። ምን እንዳሉ ሰማችሁ? አረ በስመ አብ፣ በእውነት ማረያ ጠብቂ ከእንክርዳድ ዘሬው። አቤት አቤት አቤት፣ አባቶቻችን ባለቅኔዎች፣ ይህማ አንድ መወድስ ነው ማለት ይቻላል። በእውነት ለምን መሰላችሁ እንዲህ ምለው እኛ ብፁዕ አቡነ ገብርኤል በፍኖተ ጽድቅ አዳራሽ ውስጥ በመገኘት ነው ያንን ኑፋቂ የሆነ ትምህርት ያስተማሩት። እና በጣም ደስ የሚለው ማርያም ጠብቂን ከንክርዳድ ዘሪው፣ በስማ በእውነት በጣም ነው ደስ የሚለው። በቃ አባቶቻችን እንዲ ናቸው፣ ጥበበኞች ናቸው። እኔ እንዲ ደስ እንደልኝ ዝማሪ ስሰማው በእውነት እንጨረሰው የበናታቸው ይህን መልካም ስንዴ እንዳይበክለው፣ ይህን መልካም ስንዴ እንዳይበክለው። ጠብቂን ከእንክርዳር ዘሪው፣ ጠብቂን ከእንክርዳር ዘሪው። እግዚአብሔር የተመሰገነ፣ በእውነት በጣም ደስ ስላለች ነው። በቃ እንደ አዛውንት ናቸው። ደስ የሚል ነው። እግዚአብሔር ይመስገንና እስኪ፣ ሌላም ደግሞ በአባ ገብረ ኪዳን አንድ ቪዲዮ ይዤ እላችኋለሁ። እሷን ደግሞ ላሰማችሁ። የቤተ ክርስቲያን አባቶችን የምንቃወማቸው መቼ ነው? ይህን በደንብ ማወቃለን። አንድን አባት በግል ለኃጢአቱ መንቀፍ የለብን። እኛ አለቆች አይደለን፣ አለቃው እግዚአብሔር። ቤተ ክርስቲያንን በሚጎዳ ነገር ላይ ግን ይፋ ባወጣው ነገር ወይም ተደብቆ የሚሆን መክሮ በሚሰራው ተንኮል በኤሌክትሪክ ማህበሩን ለመጉዳት እንገስሰዋለን እንወቅሰዋለን። ከማንም በታች ነው ይሄ ሰው፣ እንደ ማንም ሰው ነው እንደ ምእመን ይገሰጻል። ይሄም ቢሆን መስመር አለው። ቅዱስ ጳውሎስ ጢሞቴዎስ፣ ቲቶ ምዕራፍ ሁለት ላይ እንዲላል ለብስ ያላዊም ከመምህሮ ካይበገሰጽኩ አንድ ሰው አንድን ሰው አንድ ጊዜ ሁለት ጊዜ ከነገርከው በኋላ ተወው ይላል ተወው። አንደኛ አንድ ጊዜ ሁለት ጊዜ እኛ ጠይቀ ነዋሉ ይሄንን ሰውዬ መንገር አለብን። ምዕመን ምንሆን አባቶች ካልነገሩ እንዴ ሌላ ይከፍቶባል ማለት አለብን። አንድ ይሄ ሰውዬ ግን አንድ ጊዜ ሁለት ጊዜ ገስጸው ካልሰማህ አምሮ ለካላን ከማላው ይውጡ ሌላ ሰው ጨምሮ እንዳይጠፋ ወንጀለኛ መሆኑን ለሌላ ሰው አሳውቅበት ይላል። ሃይማኖታዊ ጉዳይ ቤተክርስቲያን የሚጎዳ ነገር ከሆነ እናሳውቅበታለን። እና በአደባባይ ቤተክርስቲያን የሚጎዳ ስራ የሚሰራን ሰው ዝምንል ልንለው አይገባም። እስከ መጨረሻው ጫፍ ቢሆን ቢሆን የመጨረሻው ጫፍ ማለት የመጨረሻው የቤተክርስቲያን ማዕረጉ ላይ ያለም ሰው ቢሆን ዝም አይባልም። ይህንን ማድረግ ይገባል። ስለዚህ እያጠፋን አይደለም። እሺ ክርስቲያኖች፣ እሺ ያው ትንሽ ብትሆንም በክህነት ድቁናም አለችኝ ደሞ አይደል። ስለዚህ ክርስቲያኖች አሁን ብፁህ አቡነ ገብርኤልን መንቀፍ ወይም ደግሞ ባስተላለፉት ኑፋቄ ላይ እንዲህ ያሉ ሀሳቦችን ማስቀመጥ ተገቢ እንደሆነ ከየኔታ ቆሞዝ ርዕሰ ሊቃውንት አባ ገብረ ኪዳን ግርማ ሰምተናል ማለት ነው። አደለምኔ አደለምኔ። ምእመናን እንኳን ማለት ነው። ምእመናን እንኳን በዚህ ዙሪያ ላይ በደንብ ድረስ ልትሄዱበት ይገባል። ለምን ቤተክርስቲያናት የተነካችው ለምን እመቤታችን ነው። ለምን ሃይማኖታችን ነው። ስለዚህ በደንብ ስንቃወም ክብራቸውን ሳንነካ እኛ ማንን ብለዋል፣ እውነታቸውን እኛ ማንን ግን ክብራቸውን ሳንነካ የግል ማንነታቸውን ሳንጠቅስ፣ በተናገሩት በሚያደርጉት ሃይማኖታዊ ጥሰት ውስጥ ግን የምንችለውን ነገር ልንናገር ይገባል። ምክንያቱም እመቤታችን ቅድስት ድንግል ማርያም የአምላክ እናት ቤዛዊተ ዓለም በደንብ ተብላት እንደምትጠራ ብዙ መምህራኖች ስላስተማሩ እኛም ስለተማር ስለምናውቅ ወደ እናንተም ስለምናደርስ፣ ግን ደግሞ ፈልሶ ስላገኘን ነው ይህን ማለት ነው እየተናገርን ያለ ነው እና ብዙ ሰዎች ነበሩ በዚህ ዙሪያ የመጣው ግን እንግዲህ በጣም ደስ ያለኝ ምንድን ነው። አርብለትን መጠበቅ በእውነት በቃ የስቅለቱን ቀን ያቺን ቀን እስከምጠብቅ ያት ደስ ብላኝ እንዳለፈች ያህል የሲኖዶስን ውሳኔ መስማት ፈልጊያለሁ። አሁን እንግዲህ ሊሆን የሚችለውን ዝም ብዬ እንደ ፍንጭ ነገር ንጠይቃችሁ በጥፍቻለሁ። እንደዛ ለማለት ፈልጌ አደለም ያልኩት የክርስቶስን ቤዛነት ነው የሰበኩት እንጂ የፍጡርን ቤዛነት አደለም። የክርስቶስ ቤዛነት ይሄ ነው፣ እንዲህ ነው የሚባለው ቤዛነቱ ብዬ መንገር ነው የፈለግኩት። ሰው አልተረዳኝም። ግን በቃ ይቅርታ ይላሉ አለቀ፣ ጨዋታው አለቀ፣ ዳቦ ተቆረሰ። እንደዛ ላይ መድረሳችን አይቀርም፣ ታዩታላችሁ። ውሳኔው ምን ሊሆን እንደሚችል ግን ከእግዚአብሔር ጋር እንደው በእውነት እነዛ ባለወንበሮቹ በስርዓት ማለት ነው በስርዓት ቦታውን ቦታውን ወደውና እምነታቸውን የምር የሚሄዱበት ከሆነ እነዚህ ነገሮች በደንብ አድርገው ቅጣቱን በስርዓት የሚያስተምር አድርገው ያስቀምጡልናል ለናል ብዬ አስባለሁ። ምክንያቱም ብዙ ወንጀል የሆኑ ነገሮች በእኚህ ጳጳስ ላይ አይተናል አይደል? አዎ፣ በጣም ብዙ በደም የተመሰረተ ክህነት እንዳገኙ እናውቃለን። ስለዚህ ትክክል አይደለም እና እዚች ላይ ይብቃል። እንግዲህ በዚህ ዙሪያ ነው መስራት ፈልጌ የመጣሁት። ብዙ ቪዲዮዎች በዚህ ወይ ነበረ ከመምህራኖችም ከተለያዩ ቦታዎች ላይ እየተላከልኝ፣ እንግዲህ በቂ ነው ብዬ አስባለሁ። ወደ ሌላ ጊዜ በሌላ ቪዲዮ ተገናኝተን እንማማራለን። እንግዲህ ተዘገጃይቶ የቀረቡላችሁ ቪዲዮዎች እነዚህ ይመስሉ ነበረ። እኔ ወደ እናንተ ይዤላቸው የመጣሁት ዲያቆና በሜልክ ነኝ። እዚህ ድረስ ሰምታችሁ ሰብስክራይብ አድርጉ። እናንተን እኮ ነው የምንጠብቀው። እሺ ላይክ አድርጉ፣ እዛ ያላችሁ አመሰግናለሁ። ተባረኩ። ብሩክ ሆኖ ብሩክ ሆኖ ኪዳነ ምህረት ከእናንተ ጋር ይሁን። እንግዲህ ፕሮግራሜን መርሃ ግብሬን እዚህ ላይ ቋጫለሁኝ። በሌላ መርሃ ግብር ተገናኝተን ዳግም እስከምንማማር ድረስ ቸሮ እግዚአብሔር አምላካችን ሀገራችን ኢትዮጵያ፣ እምነታችን ኦርቶዶክስ ተዋህዶ ቤተክርስቲያንን እቅፍ ድግፍ አድርጎ ይጠብቅልን። ዳሯን በእሳት መሃሏን ገነት ያደርግልን። ሰላም ቆይ። ቻው